የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምናደራችሁ እንኳን አደረሳችሁ። ሁል ጊዜ በጌታ ደስ ይበላችሁ። ወደ ፊልጵስዩስ ሰዎች ምዕራፍ አራት ቁጥር 4 ሐዋርያው ጳውሎስ እስር ቤት ገብቶ ሊጠይቁት ለሄዱት ለፊልጵስዩስ ሰዎች እንደዚህ አላቸው። ሁል ጊዜ በማን ደስ ይበላችሁ? በጌታ ደስ ይበላችሁ፣ ደግሜ እላለሁ አለና በጌታ ደስ ይበላችሁ። በማንደስ ይበላችሁ? በጌታ አያችሁ። የሰው ልጆች ደስታ፣ የየዕለቱ ደስታችን፣ የየዕለቱ ሰላማችን፣ የየዕለቱ ማረፊያችን፣ የየዕለቱ ሞገሳችን፣ የየዕለቱ ንጉሳችን፣ የየዕለቱ ጽርቃችን የየዕለቱ ሊቀ ካህናችን ኢየሱስ ክርስቶስ ነው። ቆይ በጌታ ነው ደስ የሚላችሁ ወይስ በገንዘብ ወይስ በዙሪያችሁ ባለው ሰው ነው ደስ የምትሰኙት? አየህ፣ አየሽ እውነተኛው ደስታ እውነተኛው ሰላም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሁል ጊዜ ተደሰቱበት። ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ ሁል ጊዜ በሳምንት አይደለም፣ በወር አይደለም በአመት ለትንሣኤ ጠብቆ አይደለም ደስታ ያለው ሁል ጊዜ ነው የሚለው በማን ደስ ይበላችሁ በኢየሱስ ክርስቶስ ደስ ይበላችሁ እኔ በጣም ደስ ብሎኛል አቤት አቤት አቤት አቤት ይውልህ በተዘጋው ቤት ገብቶ ሐዋርያት በዘጉት ቤት ደጆቹ ተዘግተው ሳለ ኢየሱስ መጣ ተብሎ ተጽፏል። ስለዚህ ገባና ወደ ተዘጋው ቤት፣ በተዘጋው ቤት ገብቶ ኢየሱስ ክርስቶስ ሰላም ለናንተ ይሁን አላቸው። ያ ሰላም የሰላም አለቃ የተባለው ጥልን በመስቀሉ የገደለው በስጋው የጥልን ግድግዳ ያፈረሰው በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈትን የደመሰሰው እርሱንም በመስቀል ጠርቆ ከመንገድ ላይ ያስወገደው ቅዱሱ የእግዚአብሔር ልጅ ደስታችሁ ነው፣ ሰላማችሁ ነው እና ለቅዱሳን ሐዋርያት ሰላም ለኩልክሙ በአማርኛው ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ለእናንተ ይሁን። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። ይህ ብቻ አይደለም። መልአኩ ወደ ቅድስት ድንግል ማርያም ገብቶ እንዲህ አላት። በሉቃስ ወንጌል ምዕራፍ አንድ ቁጥር 28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምን ይበልሽ? ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ደስ ይበላችሁ ጌታ ከእናንተ ጋር የሆነላችሁ ሰዎች፣ በእግዚአብሔር ፊት ጸጋን አግኝተሻልና ማርያም ሆይ አትፍሪ አላት። ወንድሞቻችንና እህቶቻችን በእግዚአብሔር ፊት ጸጋን አግኝታችኋል። በእግዚአብሔር ፊት በክርስቶስ ኢየሱስ ተቀባይነትን አግኝታችኋል። በክርስቶስ ኢየሱስ ምሕረትን አግኝታችኋል በክርስቶስ ኢየሱስ፣ ከእግዚአብሔር አብ ጋር ታርቃችኋል። ደስ ይበላችሁ፣ አትፍሩ። በእግዚአብሔር ፊት ጸጋን አግኝተሻልና ደስ ይበልሽ አላት። ደስ ይበልሽ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነው። ደስ ይበልሽ፣ ጌታ ከአንተ ጋር የሆነልህ ሰው ጌታችን ኢየሱስ ክርስቶስ ከአንቺ ጋር የሆነልሽ ሰው ደስ ይበልሽ። ደስ ይበልህ። ሐዋርያው ጳውሎስ ሁል ጊዜ ነው ያለው። አየህ፣ ሁል ጊዜ ተጨነቅ አላለህም። ሁል ጊዜ አልቅስ አላለህም። ሁል ጊዜ በጌታ ደስ ይበልህ። አያችሁ፣ መልአኩ ገብርኤል ለቅድስት ድንግል ማርያም ወደ እርሷ ገብቶ ደስ ይበልሽ፣ ምን ስላገኘሽ አላት? ጸጋ መኪና ስላገኘሽ አላላትም። ጸጋ ስላገኘሽ፣ ሞገስ ስላገኘሽ፣ በእግዚአብሔር ስለተመረጥሽ፣ በእግዚአብሔር ስለተወደድሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ስለሆንሽ ደስ ይበልሽ። ኢየሱስ ክርስቶስን ያገኘ ሰው በእግዚአብሔር ፊት ተቀባይነትን ያገኘ ሰው በእግዚአብሔር ፊት ተወዳጅነትን ያገኘ ሰው ሁል ጊዜ ደስ ሊለው ይገባል። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ የተናገረው እንዲህ ነው፣ ሁል ጊዜ በጌታ ደስ ይበላችሁ። ወንድሞቼና እህቶች ሁል ጊዜ በጌታ በኢየሱስ ክርስቶስ ደስ ይበላችሁ። በገንዘብ አይደለም፣ በስልጣን አይደለም፣ በመኪና አይደለም፣ በወርቅና በብር አይደለም፣ በጌታ አለ ጳውሎስ። ለይቶ ነው የተናገረው፣ እውነተኛው ደስታ እውነተኛው ሰላም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እኔ በጣም ደስ ብሎኛል። በጌታ ታላቅ ደስታ አለ። መልአኩ ለእረኞቹ በምድረ በዳ በጎቻቸው፣ መንጎቻቸው ለሚጠብቁ እረኞች ለሕዝቡ ሁሉ የሚሆን ታላቅ ደስታ መድኃኒት ክርስቶስ ተወልዶላችኋልና አትፍሩ። መድኃኒት፣ የኀጢአት መድኃኒት፣ የእርግማን መድኃኒት፣ የጭንቀት መድኃኒት፣ የፍርሃት መድኃኒት፣ የጨለማ መድኃኒት፣ የጉስቁልና መድኃኒት፣ የበሽታዎች መድኃኒት፣ የፍርሃት መድኃኒት፣ የአስማት መድኃኒት፣ የሟርት መድኃኒት ኢየሱስ ክርስቶስ ብቻ ስለሆነ ደስ ይበላችሁ። መድኃኒት አይገርምም በጌታ። ስለዚህ ወገኖች እባካችሁን ሰብስክራይብ አድርጎ እየገባችሁ ክርስቲያኖች ይህንን መልእክት የምትሰሙ ሁላችሁ ሼር፣ ኮፒሊንክ ድዩት እያደረጋችሁ ለመቶ ሰው በእውነት በእውነት ወገኖች እኔ የማገለግለው የክርስቶስን ወንጌል ስለሆነ የጸጋውን ወንጌል ስለሆነ ህይወት የሚገኝበትን ወንጌል ስለሆነ ማገለግለው። ይህንን የምትረዱ ሰዎች ይህንን መልእክቴን የምትከታተሉ ሰዎች ወንድሞችና እህቶች በጌታ ፍቅር ልጠይቃችሁ ለአንድ ሰው አንድ ሰው ለመቶ ሰው ሼርና ኮፒ ልክ እንዲያደርግልኝ እንዲሁም በኢቱ ብቻና ልየገባችሁ ቆሞስ አባ ተዋሕዶ ሐይማኖት የሚለውን ሰብስክራይብ እንታደርጉ ወገኖቼ አባ ተዋሕዶ ሐይማኖት ብላችሁ ግቡና፣ በዩቱብ ላይ ሰብስክራይብ አድርጉ። በዚህ በቲክቶክ አካውንትም የገባችሁ ፎሎው ፎሎውና ሼር ኮፒንግ እንድታደርጉ